ሀይሚና ብሩክ እዚህ ቤት ላይ እንግዲህ ሚንጫጩ ነገሮች ልይ እኛ ምን አሜን ሁላችሁም፣ እስኪ አንዴ አሜን በሉ። እንደ እኔ እስኪ መቼ ነው እነዛ ልጆች አራት ልጆች፣ በቃ በወሬ ተጠንስሰው በወሬ ተረግዘው ተወልደዋል። በወሬ እውኑ ነው የምናያቸው መቼ ነው? ነው ዋናው ጥያቄ እዛ ጋ ነው፣ እዛ ጋ ነው። ቆይ እኛም እኮ እንደ ቤተሰብ አባላችሁ ነው። አረ መቆጥሩን ስለዚህ መወያየት አለብን፣ በጠረጴዛ ዙሪያ ማውራት አለብናል። እንዲ በጠረጴዛ ዙሪያ እናውራ እንጂ እናውራ እንጂ። ምንድን ነው እያደረጋችሁ ያላችሁት? ምንድን ነው እስከ ዛሬ ድረስ ሀይሚ ብሩክ? ነቃ በሉ ደቃ ደንገጥ በሉ። ዙሪያችሁን ተያዩ። ብሩክም ደሞ ከስፋው ላይ ስተኛ ወደ ምኝታ ቤቱ ዙረተኝ ወይኔ ስትተኛ ስለ ወደ ምኝታ ቤቱ ዙር ብለህ ወደ እሷ ተኛ። እሷ ምናልባት ወደ አንተ ወደ ስፋው አዙራት ተኛ ይሆነ ስለዛን ሰዓት ማግኔቲክ ፎርስ የሚባለው ነገር ይመጣል እዛ። እንግዲህ እኔ ምንም አላልኩም። እኔ እኮ ለማለት የፈለግኩት እንደዚህ አይደለም። ግን አላውቅም ምን እያሰብኩ እንደሆነ አላውቅም። እሺ ሚንጫችሁ ስል ሁለታችሁ ተንጫጫ። አአራት ልጆች አራል ቤተሰብ እዚህ ጋር ነው። እውነት ነው፣ እውነት ነው፣ እውነት ነው። ምንም አልሳትቅም። ምንም ጭራሽ ነው ያልሳትከው።

እኔ እጨነቃለሁ፣ ብዙ እናንተ ትጨነቃላችሁ። በጣም ብዙ ሰው ነው የሚያስጨንቁት። በቃ በጣም ብዙ ሰው እነሱ ራሳቸውን ችለው አይደለም የሚጨነቁት። አሁን የህዝብ ልጅ ነዋል። ሀይሚም ብሩኬም የህዝብ ልጅ ነዋል። ብሩኬ ሲያጠፋ ህዝቡ ነው የሚያስተካክለው፣ ሀይሚስ ታጠፋ ህዝቡ ነው። በጣም ብዙ ኦዲየንስ አላቸው። ፋሚሊ የምሬን ነው የምንግራቸው። ስለዚህ ብሩክም ሀይሚም ማወቅ አለባችሁ፣ መገንዘብ አለባቸው። እያንዳንዱ የሚደረገውን ነገር ዝም ብሎ ሰው እያደረገ እንዳልሆነ እውቁ እውቁ ለእናንተ ከማሰብ ለእናንተ ፍቅር በቃ ደስ ሰለሚላቸው ታውቃላችሁ። ብለ ብዬ ቤተሰባችሁን ፍቅር ታውቃላችሁ፣ ምን ያክል እንደሆነ ታውቃላችሁ። እኔ አልነግራችሁም ምን ምን እንደተደረገላችሁ ታውቃላችሁ። ቤተሰብ እንደዚህ አይነት ቤተሰብ አግኝታችሁ፣ ጨረቃ ፋሚሊን አግኝታችሁ ሌላ ምን ያስፈልጋል ከዚህ በላይ መታደላለ፣ ፋሚ ከዚህ በላይ መታደላ። እኔ ራሱ እድለኛ ነኝ፣ አይደለም እነሱ ፋሚሊ እኔ ራሱ እድለኛ ነኝ። ሰርፕራይዝ እረስቶታል ረስቶታል፣ በቃ መያዙን በእጁ ራሱ እረስቶታል። አይደለም አንተ ሰርፕራይዝ ታረጋችው በመሀል ሰ አውጥተምና ይሰው ገባኮ እንድያደር ሰላም፣ ሰላም ውድ ና የተከበራችሁ ዩትብ ቻናል ተከታታዮቼ እንደምናላችሁ፣ እንደምንቆያችሁ ልኙሉ ሰላም እኔ ያለውላችሁ ዛሬም ተመልሼ መጥቻለሁ። በዛር ቪዲዮ ለየት ያለ ቪዲዮ ነው። ስናብረን እንመለከታለን። ቀጥታ ወደ ቪዲዮ እናልፋለን። ሀይሚ እና ብሩኬን እንወዳቸዋለን የምትሉ ሰዎች ላይክ እያደረጋችሁ፣ ኮሜንት ላይ ሀሳብ አሴታችሁ ይስጣቸው። ለሁለቱም ነው ሜንሽን አድርጌ ቪዲዮ ፖስት ማድረገው ይመለከቱታል፣ ያዩታል። ፋሚሊ ቀጥታ ወደ ቪዲዮ እናልፋለን። እኛ ጥሩ ነው ይሄ ለእነሱ ይገባቸዋል። ብሩክም ሀይሚም ይጠቅማቸዋል። አዳምጡ፣ አዳምጡ። እያሰብኩትን መተሳሰብ፣ መተማመን ከሌሎች ጋር ሰው አለማስገባት የሚለው ምናምን እሱም በደንብ አስረድቻቸው ተቀብለዋል። እንግዲህ በደንብ መመከር ያለባቸው ልጆች ናቸው። በደንብ መመከር፣ መዘከር፣ መገሰጽ ያለባቸው ልጆች ናቸው። ሌላም ቃል ካለ ተናገሩ ፋሚል። የምሬን ነው በደንብ መነገር አለባቸው። እኛ ሰልችቶናል። ብሩክና ሀይሚ ተጣልተው ማየት እንዴት እንዳስጠላን! የምሬ ነው እንዴት እንዳስጠላል። ትንሽ ቆይታችሁ ደግሞ የሆነ እንከን ታመጣላችሁ። አባካችሁ ብሩክም ሀይሚም ልጅነት አያጥቃችሁ። ሴሪየስ የሆነ ትዳራችሁን ፍቅራችሁን የምሬን ነው። ወደፊት የሚመጣው ትዳር ነው፣ ከዚህ በኋላ ሌላ ምንም አይደለም። ስለዚህ ያንን ነገር መገንባት አለባችሁት። በደንብ ደስ በሚል ሁኔታ ፍቅራችሁን ማሳደግ ነው ያለባችሁ፣ ማሳደግ ነው ያለባችሁ። እና እዛ ላይ መበርታት መቻል አለባችሁ። ሀብም መጠስ ለመከርክልን በጣም እናመሰግናለን። የምሬን ነው፣ በጣም እናመሰግናለን። እኔ በዚህን ሰዓት ሀብን ነው የማመሰግነው። ሌላ ሰው የማመሰግነው ሰው ሊኖረኝ አይችልም። የሀይሚና የብሩክን የሀይሚና የብሩክን መታረቅ ምክንያት የሆነው ሀብ ነው። በቃ አለቀ። ስለዚህ አብ በጣም እናመሰግናለን። በደንብ ምከር፣ በደንብ ምከርልልኝ። አልቻልንም፣ ሰው ይጨነቃል፣ እኔ ይጨነቃለሁ፣ ብዙ እናንተ ትጨነቃላችሁ። በጣም ብዙ ሰው ነው የሚያስጨንቁት፣ በቃ በጣም ብዙ ሰው። እነሱ ራሳቸውን ችለው አይደለም የሚጨነቁት። አሁን የህዝብ ልጅ ነዋል አልኩ ሀይሚን፣ ብሩኬም የህዝብ ልዩ ነዋል። ብሩኬ ሲያጠፋ ህዝቡ ነው የሚያስተካክለው ሀይሚስታጠባ ህዝቡ ነው። በጣም ብዙ ኦዲየንስ አላቸው ፋሚሊ የምሬ። ስለዚህ ብሩክም ሀይሚም ማወቅ አለባችሁ መገንዘብ አለባቸው እያንዳንዱ የሚደረገውን ነገር ዝም ብሎ ሰው እያደረገ እንዳልሆነ እውቁ እውቁ። ለእናንተ ከማሰብ ለእናንተ ፍቅር በቃ ደስ ስለሚላቸው ታውቃላችሁ። ብለብ የቤተሰባችሁን ፍቅር ታውቃላችሁ ምን ያክል እንደሆነ ታውቃላችሁ። እኔ አልነግራችሁም ምን ምን እንደተደረገላችሁ ታውቃላችሁ። ቤተሰብ እንደዚህ አይነት ቤተሰብ አግኝታችሁ ጨረቃ ፋሚሊን አግኝታችሁ ሌላ ምን ያስፈልጋል? ከዚህ በላይ መታደል አለ? ፋሚሊ ከዚህ በላይ መታደል አለ? እኔ ራሱ እድለኛ ነኝ። አይደለም እነሱ ፋሚሊ እኔ ራሱ እድለኛ ነኝ። ያለውን ደግሞ ከነሱ ጋር ያለውን ሪያክሽን አብረን እናያለን። ይሄንን አብረን እንከፍታለን። እናንተም በነገራችሁ ላይ መቶ ሺ መቶ ሺ ሰብስክራይበር ስገቡ ነው ይህ ፕላይ በተን ይሰጣችሁ። መቶ ሺ ሰው መቶ ሺህ ቤተሰብ አፍርተሃል ብሎ ዩቲውብ የሚልክለት ይሄ እንደ አዋርድ ነው። ፋሚሊ ሰርፕራይዝ እረስቶታል፣ እረስቶታል በቃ መያዙን በእጁ እራሱ እረስቶታል። አይደለም አንተ ሰርፕራይዝ ልታረጋቸው በመሀል አውጥተህ ምናምን ይዘው ገባህ እኮ። እንዲህ እያደረግህ ቆይቶሃል እኮ ከደወሉልኝ፣ ቆይቶሃል ከደወሉልኝ ታሙ አለማዩ በጣም ከባድ ነው በጣም ነው የሚለፈው ነው የምላቸው የምሬን ነው በጣም ከባድ ነው ይህንን ነገር ማሳካት ማለት በቃ በጣም ፋሚሊ እኔ ማለት ነው አይኖ በዛ አልቆምም ግን በቃ ድሪሜ ነው አልገባችሁም መቶ ሺህ ሰብስክራይበር መግባታችሁ ብቻ አይደለም ያንን መቶ ሺህ ለመግባት ያደረጋችሁት ጥረት ስንትና ስንት ነገር ስንት መስዋዕትነት የምከፍሉት ምናምን ይህ ሁሉ ነገር በጣም ከባድ ነው። ፋሚሊና በጣም ይገባል፣ ይገባል። እንኳን ደስ አለ። አሁን ሀብ አባቴ ምንም አይነት ነገር በማላቸው እንዳይገባ ነው የሚፈልገው። ፋሚሊ ምሪ ምንም አይነት ነገር አሁን እሱ ቀልድ አይታየውም። እያንዳንዷ ነገሮች ስጋ ስሬዝ ናቸው ሲሬዝ ናቸው፣ እንደዚህ ነገር እንዳንሰማ ይሄ ነገር ለእናንተ አሁን አያስፈልግም እያለ ነው ይመ ይመቻ ይመጂ በቃ ሰው አደረካቸው መጣ በአስራ አንደኛው ሰዓት መጠ ሰው አደረካቸው የምሪን ነው እነዚህ ልጆች አንድ ቤት አንቀመጥም እኔ አንቺን አይንሽ ማየት አልፈልግም እንደዚህ እንደዚህ ሲባባሉ የነበሩ ሰዎች ፋሚሊ ከዚህ ቤት ከወጣው ምናምን ነገር እያለ ሲባባሉ የነበሩ ሰዎች ይሄው ዛሬ አንድ ላይ ናቸው ይሄው ዛሬ አንድ ላይ ናቸው ፋሚሊ በቃ እንደዚህ ነው ይሄ በመሀል ገብታችሁ አንዳንድ ሰዎች ሀይሚና ብሩክ ለመለየት የምትፈልጉ ሰዎች በጭራሽ የማይለያዩ ሰዎች ናቸው ብሩክና ሀይሚ ይህንን ነገር ማወቅ አለባችሁ። እግዚአብሔር ያጣመረው ማንም አይለየውም። አላህ ያጣመረው ማንም አይለየውም። የምሬ ነው የምነግራችሁ ፋሚሊና አትልፉ። ደክማችሁ ነው የምትቀሩት። ደክማችሁ ባዝናችሁ ነው የምትቀሩት። በቃ ጀመሩ ሲል ተው አንፈልግምኛ ነገር አጣምጡ እንግዲህ እንዴ ጀምሩ ነው እሱ በበር መጨቃጨቅ ከተጀመረ እዚህ ላይ እንግዲህ ነገ ከነገ ወዲያ በምን እንደሚጨቃጨቀው ይታወቅ። ከባድ እኮ ነው። ከባድ ኮኑ ፋሚሊ በበር በሪጅ እና ክፈች ክፈተን አልከፍትም። እንዲ እዚህ ቤት ላይ እንግዲህ ሚንጫጩ ነገሮች ልይ እኛ ምን አሜን ሁላችሁም እስኪ አንዴ አሜን በሉ እንደ እን እስኪ መቼ ነው እነዛ ልጆች አራት ልጆች በቃ በወሬ ተጠንስሰው በወሬ ተረግዘው ተወልደዋል በወሬ እውኑ ነው የምናያቸው? መቼ ነው ነው ዋናው ጥያቄ። እዛጋ ነው እዛጋ ነው። ቆይ እኛም እኮ እንደ ቤተሰብ አባላችሁ ነው። አረ መቆጥሩ። ስለዚህ መወያየት አለብን። በጠረጴዛ ዙሪያ ማውራት አለብናል። እንዲህ በጠረጴዛ ዙሪያ እናውራ እንጂ እናውራ እንጂ። ምንድን ነው እያደረጋቸ ያላችሁ? ምንድን ነው እስከ ዛሬ ድረስ? ሀይሚ፣ ብሩክ ነቃበሉ ደ ቃ ደንገጥ በሉ ዙሪያችሁን ተያዩ። ብሩክም ደግሞ ከሶፋው ላይ ስተኛ ወደ ምኝታ ቤቱ ዙረተኝ ወይኒ ስትተኛ ስለ ወደ ምኝታ ቤቱ ዞር ብለህ ወደ እሷ ተኛ። እሷ ምናልባት ወደ አንተ ወደ ሶፋው አዙራ ትተኛ ይሆናል። ስለዛን ሰዓት ማግኔቲክ ፎርስ የሚባለው ነገር ይመጣል። እንግዲህ እኔ ምንም አላልኩም። እኔ እኮ ለማለት የፈለግኩት እንደዚህ አይደለም። ግን አላቅም ምን እያሰብኩ እንደሆነ አላቅም። እሺ ሚንጫችሁ ስል ሁለታችሁ ተንጫጩ። አአራት ልጆች አራት ቤተሰብ እዚህ ጋር ተለጥፈው ምናምን። እውነት ነው፣ እውነት ነው፣ እውነት ነው። ምንም አልሻትም ምንም ጭራሽ ነው ያልሳትከው። እንኮረባለን። የምትናገራቸው ነገሮች እኮ ጠባትነ ጠባ ይሉም፣ ፋሚሊ ጠባ ይሉም። በቃ ለትንሽ እንኳን አይስትም ነው ምላችሁ። ሀብ አይስትም። ይመች ይመች። ሰላማችን እናመጠህ እንደሰጠህን ሰላምን ይስጠህ። አለቀ። ሌላ እኔ ምንም ልል አልችልም። በቃ ብሩክ እና ሀይሚም በቅርቡ አዲስ ነገር እንጠብቃለን። በዚሁ ከቀጠላችሁ ለየት ያለ ነገር ማየታችን አይቀርም። እሺ ከነ ቤተሰብ ፋሚሊ የሚል ነገር መፈለግ አልጀመረም? እዚሁ ጋ አትፈሩ። ምንድን ነው አይቀርም እኮ አሁን እኮ እዚህ ላይ እኮ አይቀርም። ለምን ታፍራላችሁ? አትተፋፈሩ። እንዲ ምንድን ነው ገና ሳይመጣ እሺ ይሁን ደብል አነጋገር እኮ ደብ ይህንማ እኛ ምናውቃለን፣ እናምናለን። ምን አይነት ሰው እንደሆናችሁ እናምናለን። በጣም ብዙ ነገር መጠንከር እንዳለባችሁ እናውቃለን። ይሄ ግልጽና ግልጽ የሆነ ነገር ነው። ፋሚሊ ምሬ ነው ምነግራችሁና ሀይሚን፣ ብሩኬም ትልቅ ደረጃ እንደምትደርሱ አውቃለሁ። ነገር ግን ይሄ እንትናችሁንም ዞር ብላችሁ ማየት አለባች። ትልቅ ናችኋል ትልቅ ናችሁ። እድሜ ያለ ምናምን ነገር ፋሚሊ የምሬ ነው። መቼም እነዚህ አሁን ህፃን ናችሁ አይባልም። የዘንድሮ ህፃን እንኳን ምን እያደረገ እንደሆነ ነገራችሁ አልችልም። ታውቃላችሁ ታውቃላችሁ እኔ ማስረዳት አይጠበቅብኝም ልናንተ ምክንያቱም ከእኔ የበለጠ ብዙ ነገር ታውቃላችሁ። ሶ ህፃን ልጆች አይደሉም ግን አይዟችሁ፣ በርቱ። ለማንኛውም እኛ በርቱ ነው የምንለው። በርቱ መረጋት ነው አሜን ብላችሁ ተቀበሉ። ትልቅ እና አመሰግናለሁ። ምንም ልላችሁ አልችልም። ሁሉ አርጓል እና ኑካ ለናኒ ለናኒ ነው ይገባናል፣ ነች ይመቻችሁ፣ ይመቻችሁ፣ ይመቻችሁ። እኛ ደስ ብሎና ለ ብቻ እናንተ ደስ ይበላችሁ። አብም እንኳን ደስ አለ ኮንግራ ማለት እፈልጋለሁ በዚህ አጋጣሚ ሶ እንግዲህ ዛሬ ቪዲዮ የሚመስል ነበር። በቀጥታ እስካገኛችሁ መልካም ነው ልመኝላችኋለሁ። የእኔ ውድ ና ንቆ ዩቱብ ቻናል ተከታታዮቼ እስካሁን ከተመለከታችሁ ሰብስክራይብ በማድረግ እኔን ወንድማችሁ ወንድማችሁ አድርጉኝ። በርታ በሉልኝ እስኪ ሰብስክራይብ ያድርጋችሁ። በርታ በሉልኝ እናንተ ብቻ ጀግኑ እኔ በየቀኑ አለሁላችሁ፣ ለእናንተ አለሁላችሁ ፈታ አላደርጋችሁ ነው የምመጣው ሰው። እንግዲህ የዛሬ ቪዲዮ ይመስል ነበር። በቀጣይ እስካገኛችሁ ወዳችኋለሁ። ባይ